ን ምን ትቀጣለህ? የባለፈውን ቂም ይዘህ ነው። አሞራውለ እቺ ከጎና ያለችው አትቀጣም? አንተ ስለማትቀጣላት እኮ ነው የማትቀጣልህ እሷ ግን። እንደ እኔ አረ ምን ብርሃኑ ከተቀጣሁ ማርያምን እቀጣለሁ። ተጫወት ሙን እኔ ያዋጠኛል የምትለው ሰው ይዘግባ እስቲፋ አለ ከፈለግ ስቲፋ አያዋጣኝም። ስቲፎ እኮ ዝም ዋቴ ነው የለውም ጊፍተር ማን አለ መሰላችሁ ያዋጣል። አንተ ማውቀው እና ከዚህች ልጅ ጋር ትሆናለ፣ ትሆናለ ሆናለሁ። ችግር የለም፣ ከማንም ጋር ሆናለሁ። ግን የምትባለውን አስገብቼ ከእሷ ጋር ብቀጣ ደስ ይለኝ ነበር። ናዮ የለችም። ናዮ ብትኖር ማ ከእሷ ጋር ነው ነበር። እኔ ከኪዱ ጋር ልጫወት፣ የለችም ናዮ። አልገባችሁ ለምንድነው ከኪዱ ጋር ማትጫወት?

ዋን ዋንማ፣ ለሁለት አይሆንማ። ዋን ዋን ለሁለት እንዴት ሆኖ ነው የማይሆኑ? እንደ እንደዚህ ለአራት እየተጨጥቁ እኔና አንተ ብቻ ስንሆን ነው፣ ዋን ዋን። ኦኬ ቤስት ኦፍ ስሪ። አልቀጣም ማለት አልቀጣም። የውሃ ቅጣት ከሰላሳ ሺህ በላይ ነው። ሶከይ ሌላስ? በቃ ሌላ ኖርማል አምስት ሺህ በላይ ሁለት ቅጣት

ይሄ በጣም አመሰግናለሁ። ግን ስናይፕ ስታደርጉን ግን ጋይስ ከአምስት ሰከንድ በታች ሲቀሩ ስናይፕ አድርገው። ኦኬ መጀመሪያ ገብቷል። አምስት ሰከንድ ሲቀሩ

ሳሉ ምን መለመን አይጠበቅብኝም ብዬ እኔ ራሱ እዚህ ጋር እየመታኝ ነው ማርያም። እኔ ዘንዶ ሙድ የሚያራምዱ እዚህ የመጣ አበባ የሚሰጠው ግላፍ ያላችሁ ሰዎች ግላፍ ያላችሁ ሰዎች

የአምስትሺ ኮይን መስጠት እኮ ነው። በግላፍ ሀያአምስት ሺ ይመጣል። ምን ነው ኮፕሊንግ አይሰራም እንዴ ጋይስ፣ እየሰራ አይደለም። ታብታቡ ለምን ጸጥ አለ? ግላፍ ያለው ሰው ጋይስ አለው አለቀ። እንደ ኦፊሰር ያለው ለምን ጸጣለ? እንታርኸ ዜጡ እንትን ነው አይሰራም እንዴ ታብታቡ እያልኳቸው ነው። ለምን ጸጣለ ያልኳቸው

ሾር ነው ሌላ ምንም ቲንክ ዮ ኦፊሰር ጋይስ የሆነ ነገር ማፊ ሁለት ግላብ አለሽ? አለም ማነው? ሀና ኪሮስ ደመና አላት። ደመናና እንትን ሲቆየን መድኃኒት ውጪ እመጣለሁ፣ እንዳትወጣ። አን ሰፖርት ያደረጋችሁ ሱራፌ

ምንድነው ቅጣታችሁ ዜድ? አንደኛ ቅጣት ሻወር ትገባላችሁ። ሁለተኛ ቅጣት ሁለተኛ ቅጣት፣ ወይ አንዴ ቆይ ቆይ። አንደኛ ቅጣት ሻወር፣ ሁለተኛ ቅጣት ለሁለታችን መጣችሁ፣ አንዳንድ አንበሳ ትላልቅ አንበሳ ሰጡን አላችሁ። ማ መሆኔ እኮ ነው ከብዱ በላህም በቀዳሚ ቅጥቅጥ ኦኬ ኦኬ፣ ሶስተኛ ቅጣት ሁሉ ነው የሚቀጣ ሽንት ቤት ምናምን ነው የሚባል? እዚህ አልቀጣም። የለም ሶስተኛ ቅጣት ከሽንት ቤት ሁለት ሁለት ኩባያ ውሃ ጠጡ። ከሽንት ቤት አውጣችሁ። ዜድ እንደዚህ ግም ነው። አንተ ግም አይደለም የምትቀጣው አንተ ላይ ሲደርስ ነው። ግም አትለው እኔ ነው ሶስተኛዬ ነው። ስትፈልግ በሽታ ላይ የሚያወጣ ምንድነው? የሽንት ቤቷ ማን ጠጥቶላችሁ የሚያክሰው አለ። አሮጌ ጫማ አላችሁ? የተቀዳደደ ድፉን ጫማ በሱ ጋር አጣጡ አፋችሁ ውስጥ ከስታችን ደጋግመን ደጋግመን በጥርሳችሁ ያዙት። ጌም ጫማ ቢሆን በጥርስሽ ብቻ አውልቀሽም ቢሆን ምንም። አንደኛ ቅጣት ሻወር ነው። ሁለተኛ ቅጣት አንዳንድ አንበሳ ትሰጣላችሁ

እናገራለን እንደ ልላክልህ ወደ ኢትዮጵያ ጭራሽ፣ ገኒ ጭራሽ አይደለም። አንተ አለው የተባለ አርቲስት እንደ እኔ አይለብስም። ጫማ ማስመረጥ አለብህ። ኦኬ፣ ዝም ብላ እንትን አይደለም። አንቺ ጫማ አልፈቀድክ። ኦኬ፣ አሞራው ቅጣታችሁ ጫማን በአፍ መያዝ ነዋ። አለምዬ አሮጌ ጫማ በአፍ መያዝ ነው ያልኩህ። አሮጌ ነበረበት ከመጀመሪያ። አሮጌ ያደረኩትን ጫማ እኮ ነው የማሳቢው። ያው ጫማው አይተን ጫማው ያማታል። ጫማ የለኝም አይገማም ግር እንጀራት

ልኩ አሞራው አሁን ቶሎ የምትመርጥ ከሆነ ምረጥ። አሞራው ለአሞራው አሳይ ወደዚህ ቀረብ አድርገው እ ወደዚህ ጥግ ያለው እና ሶስተኛው የተኛው ይሄ አፈር የሚመስለው ወደዚህ ጥግ ያለው አዎ ተጀምሮ እስከሚያልቃፋቸው ውስጥ ት እንዳታወጡት። እስከ ደብል ነው ቅጣት። ደብል ትሪፕል እስኪመጣ እንቀጣል። አምስት ደቂቃ በምን እንለምናለን? አምስት ደቂቃ በምን እንለምናለን? ያድፉን ነጭ አድርጊ፣ ችግር የለም። ይሄ እንትን ነው። ይሄ ግድም ግዱ እሱ እሱ እሱ አምጪው እሱ እሱ ያኛው እሱ ማለት ለምንድነ ነው የርገንዶ ምናምን ያልሽ የምታሸማቂያት? እራሱ ምን አገባ ከአንተ የሚበልጥ ሰው የሚያንቋሽ እና ሰው የሚሰድባለው እንደ ሞኔ ደግሞ ሰው ሁሉ ቤት

ሁሌ ትከራከርላት ነበር። የትኛው ጥሩ ወንድ ሆና ነው አንተ የምትከራከርልህ? ለሴት እያዋርድክ እያዋርድክ፣ ቀድማ ሰው ትናገራለች። ከሁለት አይላቀቅም። ጋይስ አንድ ጋላክሲ እና አንድ ልብ ወይ የሆነ ከአንድ ሺ በላይ ያለ ጊፍት፣ ጋይስ ሌስኮ፣ አንድ ሰው ሊሞላው ይችላል። ሌስኮ ጋይስ፣ ወይ ሁለት ሚኒ ገን ና አንድ ልብ ሆን ሆን ብቻ ከአንድ ሺ በላይ ሌስኮ ጋይስ፣ ከአንድ ሺ በላይ ደቂቃው ሳያልፍ ጋይስ፣ ሌስኮ፣ ሌስኮ፣ ሌስኮ፣ ሌስኮ፣ ሌስኮ ጋይስ፣ ሌስኮ ጋይስ፣ አረ አንድ ሺ እና ምናምን ነው። አረ አንተ ሰላሳ ሰከንድ ቀሩ። ቶኒ ፋይ ቶኒ ቶኒ ጋይስ ኦኬ፣ አንድ ልብ አንድ ልብ ጋይስ፣ አንድ ልብ አንድ ልብ ጋይስ አንድ ልብ አንድ ልብ ጋይስ መዋልሽ በስመ አብ። ኦኬ በሁለት ነው የሚባዛው አ

በቃ ሁለታችሁም ተው። ግን እንዳትመልስ የሆነ ነገር ተው። እሩፍ ማሞራ፣ ይችን ይዘብ እንዳመጣካም በኋላ ኦኬ። ይህንን ምን እናርገው? አንድ ልዜሩ እኮ ነው። ወይ ሌላ ቀን ስትመጣ አንተ ቀጣለሁ። ከአንተ ጋር ማየት አልፈልግም እንጂ እያቅልሻለሽ። ኦኬ፣ ብቻህን ወጥተህ ትገጥማለህ። አንድ ልዜሩ እናስበዋለን። ይሄ ወይ ይሄንን እንጨርሰው ሌላ ጊዜ ይደርሳል። አሞራው ስድብ የጀመረችው ማውራት የጀመረችው እራሷን ልስም ባለፈው ሶስት ጊዜ ወጥቼ ሶስተኛ ከዲዚ ጋር ገብቼ መሻወሪያ ወሰዱል። ቅጣታ ሪስፔክት ስላለኝ ፎሎ አላደርግህም። አታደርገኝም። የትም አታገኝም። እንደዛ ብ መጥፋት ይችላለሁ፣ ግን አልፈልግም። ወይ ሪስፔክት ነው ወይ ጌሙን ጨርሰው ወይ እኔ እናንተ አንድ ለ ዜሮ እንጀምራለን። አሞራ ያልገባህ ነገር አሸነፍካ፣ አሸነፍት እንደ ተሸናፊ ልንቀጣ እኮ ነው። እሷ ናት ወሬ ቀጥሉ። አፏን ይዛለች። ቀጥሉ ቅጡር ግን እኔ ደግሞ አሁን እያየው አይምሮ ይተረበሸ። የጠንቆ እምስ የመሰለች ነች። የወር አበባ የሚመጣው በየወር በየወር። የወንድ ማርያምን የወር አበባ የሚመጣው ብለን ነበር እኛ ዝም ብለን። የወር አበባ በየወር የሚመጣው ነው። ሴታሴት ቡሽቲ ነው። ይሄ እኮ ገኝ ነው፣ አዲስ አበባ